ዛሬ ቤተሰብ የሴቱም ስራ የወንዱም ስራ አይቀረኝም እና አብረን እንዋል። ከጠዋት እስከ ምሽት አብረን ነው የምናሳልፈው ማለት ነው። እውነቴን ነው የምላችሁ በጣም ስደክም ስደክም የዋልኩትኝ እና ብዙ የሚያስተምራችሁ ነገር አለ፣ የማታውቁት ነገር የምታውቁበት ነገር አለ። አብራችሁን ቆዩ። እንዴት እንትን ደረቅ መሬት ወደ ለመን ቀየራለን የሚለውን ዛሬ አብረን የምንማማር ይሆናል እና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አብራችሁን ሁኑ። ና እዚች ጋር ደግሞ በስራ ደክሜ ልጄ ርዋት መታ እማ አስተለይ ነበር ና እማ እና ትለኛለች፣ ምግብ ፈልጋ አሁን ነገር ና። በጣም ነበር አንጀቴን የበላችሁ ብቻ። ይሄ አይላይቱ ነው፣ ዋናውን አብረን የምና ይሆናል ማለት ነው። አብራችሁን ሆኑ። ሰላም ውድና የተከበራችሁ የማማጨቤ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? ያላችሁልን እኔ ደህና ነኝ፣ አልሐምዱሊላ። እንደምታዩት እንግዲህ ሆዴም ብቅ ብቅ እያለች ነው። ሲቀጥል እኔም መቆፈሪያ ይዤ እንግዲህ ይሄ የምታዩት ግቢ በጣም ሳር የለውም፣ ደረቅ ነው እና እኔ እንደዚህ ቁጭ ብዬ የቆፈርኩኝ ነው ማለት ነው። እዚህጋ ጡትሽ ታየ ምንሽ ታየ ምናምን ነገር እያላችሁ እንትን እንዳትሉኝ። ኮመንት እናንተ ሰጡ ትላላችሁ እና ከእኔ ሳይሆን ከካሜራ ማን ነው ችግሩ? እና ስራም ላይ ደግሞ ስትሆኑ ብዙ ነገራት ትጠነቀቁም፣ አይደለም ግን እንደዛ መሆን የለበትም። እና ዱዋ አድርጎልኝ። ሲቀጥል ደግሞ በጣም ደክሞኝ እንደዚህ ቁጭ ብዬ መቆፈር ጀመርኩኝ ና መቆፈረው ደግሞ ዝችጋ በጣም ደረቅ ነው መሬቱ። እኔ ደግሞ አረንጓዴማ ቦታ ምናምን ነገር ወዳለው እና እሱን እዚህ ቦታ ማለት ነው ቡና ሻይም ለማለት ቁጭም ለማለት ለመናፈስም ምናምን ነገር ደስ ይላልና፣ ያንን ቦታ ለማስተካከል ነው። እኔም የማላውቀውን ከሰው ነው ያወቅሁት፣ እና እናንተም የማታውቁ ካላችሁ እንደዚህ አድርገን ቤታችንን ማስዋብ፣ ማሳመር፣ ግቢያችንን ማስዋብ እንችላለን። በመጀመሪያ እንደዚህ እንቆፍረዋለን ማለት ነው ሙሉ እንደዚህ ቆፈርኩቴኝ ማለት ነው ውዶቼ። እና አብራችሁን ሆኖ እዛ ጋ የምታዩት ጎመን ነው ጎመኑ ምንጠብሰዋለን። ሙሉ እንደዚህ ቆፈሬ ጨረስኩኝ ማለት ነው። እንደምታዩት፣ ታያችሁ፣ ያውላችሁ እንደዚህ ቆፈርኩቴኝ። ከዛን ምን እናደርጋለን? አሁን ወደ ውጭ እንወጣና ሳር ምናምን ነገር እንፈልጋለ ማለት ነው ነው ተከተሉኝ አብረን እንሄድ ይህንን መዳበሪያ ያስኩኝ ከዛንላችሁ ጎረቤት ሄደን የውላችሁ ሳራቸው አብር ከዛን ከነሱ ዘሩን መውሰድ አለብኝ ብዬ ዘሩን ልወስድ እነሱ ጊቢ ሄድኩኝ ማለት ነው ከዛን ባካፋ እንደሲ ከነ አፈሩ ነው ሽም የነሳውና ከነ አፈሩ እንደዚህ ማንሳት ጀመርኩኝ። በጣም ነበር የሚደክመው፣ ግን ያው ለተሻለ ነገር የውላችሁ ምን እንደሚመስል እና ከነቂጡ ነው እንደዚህ የሚነሳው አፈሩም ጭምርና እኔ ቆፈርኩት ላይ ወስጄ እንደዛ ሊለጥፈው ማለት ነው። ከዛ ንላችሁ ቤት ይዘን ነው ገብተን የውላችሁ ምን ማድረግ እንደጀመርኩኝ እንደዚህ ጠጋ ጠጋ እያደረኩኝ አንድ ላይ ርግጥ አድርገዋለሁኝ ወደ ቆፈርኩት አፈር እላችዋለሁኝ ሚዶች ይሄና በጣም አሪፍ ሲሆን ደግሞ ማሳያችሁ ይሆናል አብራችሁን ሁኑ እስከ መጨረሻው ድረስ የብላችሁ በነገራችሁ ላይ ቀንጭበቀንጭብ አድርጌ ነው ያሳየዋችሁ ልጄም እዚህ ጋ ያገዘችኝ እና በዚህ መልኩ ሙሉ ይሄንን እናነጥፋለን ከዛ ንላችሁ አሁንም ወደ ሜዳ ወጥቼ ደግሞ እንደዚህ ቆፋፍሬ ምናምን ነገር ማውጣት ጀመርኩኝ ግን እዚህ ጋ ስቆፍር የሰው የውሃ ቱቦ ቆረጥኩኝ እና በሳሁኝ። ለሱም ሌላ እዳ መጣብኝ ማለት ነው። እና ያንን የቱቦ ውሃ ላሰራው ነው እላችኋለሁ፣ ብር አስወጥቶኛል። እናላችሁ እንደዚህ ከሩቅ እየተሸከምኩኝ ያመጣሁኝ ምናምን እንደዚህ መስራት ጀመርኩኝ። እና ሁላችሁም ተማሩበት፣ ይሄንን ቪዲዮ ይጠቅማችኋል። በነገራችሁ ላይ እና እንደዚህ መለጣጠፍ ጀመርኩኝ ማለት ነው። እና እሺ ይሄንን ብሎ ግን እያያችሁ ሌላ የሆነ ነገር ልንገራችሁ። የሆነ ቴክስት ተልኮልኝ ነበር። እና የምታወራው ስለ ቢንያም ነው ስለ ቀድሞ ባለቤቴ ማለት ነው። እና ስልክ ደወለች፣ እኔ አላነሳውም፣ ምክንያቱም አላየሁትም ማለት ነው። ከዛ ምን ብላ ቴክስት አደረገችልኝ? ስልክ ያለ ማንሳት ስህተት ነው። ነገር ግን የማንም እናት ቢሰደብ አይመለከተንም። ነገር ግን እስልምናችንን በየቀኑ እየተሳደበ እንዴት አስቻላችሁ? በሙስሊም ስም የተሳደበው ሙስሊምን ካፊርን እያወዳደረ ክርስቲያንን ይሻላል ማለት ከተሻለው ሳይሳደብ ወደ ጃህነሙ መመለስ ለምንድን ነው ማታስጠነቀቁት? ይክሩ አይመለከታችሁም። አላህ ይጠይቃችሁ። ፍርዱ ከአላህ ያሳየናል ለምናምን ነገር ትላለች እህታችን ማለት ነው። እና እኔ ስለማንም ስለማንም አያገባኝም፣ በነገራችሁ ላይ ወላሂ ስለማንም አያገባኝም፣ ስለማንም አይመለከተኝም። እናላችሁ ውዶችዬ ይኸውላችሁ፣ አሁን ደግሞ ሲባጎን እንደዚህ የማስርበት ምክንያት ምን እንደሆነ ታውቃላችሁ? ማንም እንዳይወጣጣው እንዳይረግጠው ማለት ነው። ውሃ ሳጠጣው ምናምን አይታችኋልና፣ አሁን በነገራችሁ ላይ ጥሩነቱ ክረምትም ነው። ባንዴ ነው የሚበቅለው እያስባለሁኝ እንሻላ እና ከዛ ማንም እንዳይረማመድበት እንዲህ በሲባጎ እያሰርጉትኝ ነው ማለት ነው ለምን ብትሉ እስኪያድግ ድረስ እስኪያድግ ድረስ ሳር ደግሞ በባህሪው እግር አይፈልግም እግር አይፈልግም እና በቃ እንዳይደርቅ እንድንንከባከበው ትላለች ደከመኝና ከዛን እኔም ልጄም ራብን ቤት ውስጥ ምንም የሚቀመስ የሚላስ ምንም ነገር አልነበረምና ልጄንም ራብብኝ እንደዚ ብትት ትብላ ደግሞ ሊንስ ታሳዝን። ጫማ ደግሞ እምቢ እያለችኝ ነው እና ለዚህ ነው ባዶ እግሯን ምናምን የሆነችው። ይህ ልብስ ደግሞ አይጥ በልቶባት ነው የኔ ቅመም። እና በቃ ግቢ ውስጥ እንዲፏፈሽ ምናምን ነገር ስንል ቤት ውስጥ የምንለብሰው ልብስ ምናምን ዝም ብሎ ልብሰ ነው። በነገራችሁ ላይ አሁን ብዙም አይደለሁም፣ ግን ለፕሮቶኮል ምናምን ደስ የመጠነቀቅ አይነት ሴት አይደለሁም። ብጠነቀቅ ጥሩ ነው። ያው ግን አልቆሽም በነገራችሁ ላይ ሻወር ምናምን በየቀኑ ነው። ግን በቃ ልብስ ላይ ምናምን ብዙም አይደለሁም። እንዲህ ፕሮቶኮሌን ልጠብቅ ምናምን ሊዘንጥ አይነት እምል አይነት ሴት አይደለሁም። ግን ሰርቼ እንዴት ልጄን ላሳድግ እንዴት ላስተዳድር እንዴት ቤት ላሳምር እንዴት ምናምን፣ በቃ ይሄ መጣር አለ አይደለ? ታታሪ መሆን ያያ ነገር ምናምን ነገር ያስደስተኛል እና እንደዛ አይነት ሙድ ያለኝ ሴት ነኝ። እንግዲህ ለፕሮቶኮል ምናምን ነገር አልጨነቅም። ያው ቢጨነቅ ጥሩ ነው። እንጀርቦብኛል። ይሄኔ እናት እሳቱን እንደዚህ አነደድጉት። አሁን ሽንኩርቱ ምናምን መላጥ ጀምራለሁኝ ማለት ነው። ዶች አብራችሁን ሆኖ ደግሞ ማለት ነው ላይካችሁ፣ ሼራችሁ፣ ሰብስክራይባችሁ እኔም ይጠቅምኛል ያበረታታኛል። ና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና የደውል ምልክቱን ተጫኑ። ሁሌ ቪዲዮ ስደርስ እናንተ ጋ በቀላሉ እንዲደርስ ያደርጋል ማለት ነው። ቱን እንዲ መላጥ ጀመርኩኝ አጣጠብኩትኝ ምናምን አብረን ነው የምንውለው። ያ አረንጓዴው ሳር ደግሞ ምናምን ሲያድግ አብረን የምናየው ይሆናል። እንግዲህ እጀ ራቁት ነው ሰውነት የምናምን ነገር አንዳንድ ቦታ ላይ ይታያል። ደከመኝ፣ በነገራችሁ ላይ ደከመኝ። ስራ ስሰራ ደግሞ እኔ አልጠነቀቅም ዘይቱን አደረግን። ይሁ እንደምታዩትና፣ ከዛን ማራገቢያ ራሱ ዝም ብሎ ነገር ነበረ ማራገቢያ ተጠቀምኩኝ። ዘይቴ ንክ እንደጋለ ምናምን ከጻንላችሁ በቃ ከሰሉ ትንሽ ሲያሟዝዝ ምናምን ልጄንም ስለ ራብብኝ እፍፍ ማለት ጀመርኩኝ ጭሱን ምናምን እንዲ የተጨናባብስኩ ነው መሰረው እንግዲህ ያው ገጠር ያለ ሰው ትላላችሁ ግን ተላምጄዋለሁ ምንም ማድረግ አይቻልም። የኢክራም ህይወት ይሄ ነው። ይሄ ነው የተሰጠኝ ለእኔ ማለት ነው ከአላህ ይሄ ነው በቃ ለእኔ ጊፍቴ፣ እና ግን አልሐምዱሊላህ ይሁን። ሁሉም ነገር የሚሆነው ለመልካም ነው ለበጎ ነው። ምንም ማለት አይደለም። እና ከዛንላችሁ የምሰራው ማለት ነው አልነግራችሁ፣ እያያችሁት ሂዱ እና ላችሁ ሽንኩርቴ እንደዚህ እንትናለች እና በርበሬ አደረግን፣ ይሁ እንደምታዩትና ከዛን ላችሁ እንደዚህ እናመስለውና ከዛን ጥብስ ስናደርገውና አሪፍ ነገር እንሰራለን። እና አብራችሁን ሁኑ፣ አብራችሁን ሁኑ። ማወራው ለጠፍቶኛ፣ ውዶቼ ግን የትም እንዳትሄዱ። ወላሂ በጣም ርቦኛል ደክሞኛል። ሰዎችን ተቃጢ ያለው ከዛ ነው ውሃ ጀር እናደርግበታለን በከሰል ከዛ መሀል መሀል ላይ ሲሾክ ምናምን እንጨት ጨምርበታለሁ እና እንደዚህ ፍለት ስትል ደግሞ ምን እናደርጋለን አሁን ውዶች እንደሚቀጥለው ሽሮዬ ቤቢ ሽሮን እነሰንሳለን ማለት ነው ባግራውንድ ነት የታያችሁት አረንጓዴው ነገር በኋላ ደግሞ ሲያድግ ምናምን እንግዲህ አስቡት ከዛን ላችሁ ይኸውላችሁ ትኩትክ እያለች ነው የኒቅምም ያሳደገችን የልጅነታችን ባለውለታችን ትላላችሁ። እና ሽሮ እንደዚ እየሰራውኝ ነው ማለት ነው። ከዛን ደግሞ ምን እናደርጋለን? አሁን ወደ ጓሯችን እንደዚህ እንገባና ጎመናችንን እንዲ ቅንጥስ ቅንጥስ ቅንጥስ እናደርጋለን። እውይ የባለፈው ደግሞ ድንቹ ላይ ሁላችሁ መረዳችሁ ብኝ፣ ራስሽ ቀብረሽ ነው ከገበያ አምጥተሽ ነው ያደገ፣ አይደለም ስር የለውም ቅጠል የለውም ወዘተ ምናምን ነገር ብላችሁ ካሜራ ላይ እኮ ሁሉም ነገር ይቀረጽልኝ ካላችሁ አንደኛ ደቂቃ ይረዝማል። ሁለተኛ በጣም ነው የሚሰለቻችሁ። ለዛ እኛ ግማሽ እንቆፍርና ከዛ በኋላ ነው ግማሽ ከደረሰን በኋላ ልናወጣው ስንል እንተነ የምንላችሁ። በእርግጥ ውስጡ ስር ነበረው፣ ስሩ ጋ ግን ከቆፈርኩን በኋላ ድንቹ ጋር ስደርስ ነው መቅረጽ የጀመር ነው እንጂ እኔ ምን ያሳፍረኛል? ከገበያ ገዝቼ ከሆነ ከገበያ ገዝቼ ስጠብስ ምናምን ነገር አሳያችኋለሁ። ግን ከጉርጓድ ውስጥ ደግሞ ገና ቀብሬ ከዛ ቆፍሬ አውጥቼ ምናምን ነው ማሳያችሁ፣ ማለት ነው። ለእናንተ አትሳሳቱ፣ እሺ። ስሩ ምናምን ከወጣ በኋላ ቅጠሉ ደግሞ ረግፏል ብያለሁ፣ መጀመሪያ ደርቋል ብያለሁ። እንግዲህ እንደ ፈለጋችሁ ተርጉማችሁ መውሰድ ትችላላችሁ ማለት ነው። ከዛንላችሁ የሁለት ጎን ላይ ደግሞ ከጓሮ ያመጣናትን ጎመን እጥብ ጥብ አድርገን ዘይታችንን አግለን በመጥበሻ እንደዚህ ጥብስ፣ የሽሮ ማባያ ትሆናለች። ሽሮ ደግሞ ለብቻ እያያቸኋት ነው፣ በቀዳዳ ስትንተከተክ ማለት ነው። እና ሽሮ እንደምታውቁት እንትን ይፈልጋል፣ እሳት ማለት ነው። በጣም መብሰል ይፈልጋል። እና ቀስ ብሎ ደግሞ እንደዚህ ሲበስል በጣም ነው የሚጣፍጠው ህዛን ሽንኩርት ከላይ ላይ ነው እንደዚህ የማደርግበት ጥብስ ስለሆነ ሽንኩርቱን ከላይ። ይሄ የኔ የግሌ አሰራር ነው። ፈጥና የምትደርስ እንደዚህ እኛ ጓሮ ላይ ወይ ግቢ ላይ የሌለ ነገር የለም። ሁሉ ነገር አለ። ሁሉ ሁሉ በጅ ሁሉ ትጄ ነው የሚባለው። ቃሪያውንም እንዲህ ክትፍ ክትፍ እናርግና አናቱ ላይ ወርወር እናደርግበታለን። ከዛን ደግሞ ምትሉኝ ምንድነው፣ ስትበዩ ምናምን ስርዓት ይለሽም፣ ዝም ብለሽ ነው ምትበዩ። እንደ ሴት ቢ በወጉ ቢ ምናምን። በርግጥ ልክናችሁ። ግን ደግሞ የኔ አላማ ምንድነው? ምግብ ሰርቼ ከተሰራ በኋላ አፒታይታቸው የተዘጋ ሰዎች እንደዚህም ፈጣን ምግብ ሰርተው እንደዚህም መብላት እንደሚቻል ምናምን ነገር ማሳየት ስለሆነ ሞራን እንዲሆናቸው ነው። በቃ በሞራን አፌን ክፍት አድርጌ ምናምን ዋጥ ዋጥ ዋጥ ደርገው ማለት ነው። ለዛ ነው እንጂ የሴት ወጉ ምናምን ነገር ሳይኖረኝ ቀርቶ አይደለም ግን በቃ የሚዲያ ሰው ስትሆኑ ደግሞ ምናምን ብዙ ነገሮች ይመጣሉ፣ ትችቶች ማለት ነው። ግን ሁሉንም ነገር የምችል ሴት ያድርገኝ። ከዛ ንላችሁ ላችሁ ጨለማ ነው መሽቷል። ከጠዋት የጀመርኩት ሎግ ማለት ነው እዚህ ጋር በአስራ ሰባት ደቂቃ ከአስራ ሶስት ሰከንድ ቢያልቅላችሁ፣ ነገር ግን ዩት አስራ ሁለት ሰአት ሙሉ የፈጀ ስራ ነው ማለት ነው ያሳይኋችሁ። ያለው ግን ወላይ ላዩ ነው ምላችሁ፣ ግን ብዙ ነገር ቆራቶ ወጥቶ ባጭሩ ተቀርጾ ምናምን ነው እናንተ ጋር የሚደርሰው። ግን እናንተ አስራ ሁለት ሰአት ሙሉ ቪዲዮ አይለቀቅም የድንቹንም እንደዛ ነው። ሺ ማሰብ ያለባችሁ እና ሽሮ አታምርም እንዲ ትክትክ በላ ሁለቱም ደረሱ። እንደዚህ መጨለፍ ጀመርኩኝ። ልጄ መጀመሪያ ላይ አበላኋት። ዝናብም ሲመጣ እንዲህ ወደ በረንዳ ተጠለልንና ከዛ ንላችሁ መብላት ጀመርኩኝ ማለት ነው ውዶች። እና እንደምታዩት ነው አጎራረሴ ምናምን። እንብላ ብያችኋለ ወይ ውዶች ዬ አሁን ራበች። አሁን በልቼ አሁን ድምፄን ስቀዳ ደቦ ራበኝና ወላ አጎራረሴ ምናምን ነገር ያስቀናል። በተለይ ደግሞ በጣም ነው የሚጣፍጠው። በነገራችሁ ላይ በጣም ከምላችሁ በላይ ና እኔ እኔ ደግሞ ምን እባላለሁ የሚመሰላችሁ፣ ኢክራም ኩሽና ገብተሽ ሰው የሚሰራውን ምግብ ድስጡን ብቻ ጥቅስ አድርግ ጥቅስ ስጠቅሰውን ላይ ይጣፍጣል ምግቡ። አይደለም እንዲህ ጭምር ጭምር ጭምር ራሱ አድርጌ ምግብ የሚጣፍጥልኝ አይነት ሴት ነኝ በነገራችሁ ላይ ማለት አገር ስራ ከመጣፈጥ ወደኋላ አይልም። እና አጎራረሴ፣ ዛሬውስ እንዴት ነው? ወጉን ባህሉን ምናምን የጠበቀ ነው ወይስ ያፈነገጠ ነው? ኮመንት ላይ አሳውቁኝ። በጣም ነው የምወዳችሁ። ማከብራችሁ፣ ሰላማችሁ ይብዛልኝ። እና ምግቡም እያለቀ ነው ውዶች። ሰብስክራይብ ያላደረጋችሁኝ ሰብስክራይብ ያደረጋችሁና የፈለጋችሁትን ሀሳብ አስተያየት ስጡኝ። ካሁን በኋላ እኔ አይደብረኝም ሁሉንም እዚጅካ ደግሞ ማለት ነው አነቀኝ። ውሃ አምጪ ያልጉ ነው እና ውሃ መጣልኝ እንዲ ጠጣውትኝ ማለት ነው እና አንቆኛል። ቤተሰብ ብላፊ አያላችሁ፣ ማሻት አያላችሁ እኛ ውዶችዬ እና ከዛ እንላቸው አንድ እንጀራ ለብቻዬ እንደዚህ ጢቅ አድርጌ በልቻለሁኝ። ምርጥ ምርጥ ምርጥ። ዛሬ የነበረን ቪዲዮ ይሄንን ይመስላል። ለተመለከታችሁ ከልብና አመሰግናለን። ቻው፣ ደህና ሁኑ።